የሚያከብራቸው አድማጮቻችን አጫጭር ጉዳዮችን እንደወትረው ሁሉ በቀዳሚነት የምናነሳሳ ነው የሚሆነው። የትናንትና የጨዋታ እንቅስቃሴዎችንም እንደዚሁም ለማካተት ጥረቶችንም እናደርጋለን። በዝርዝር የምንመለከታቸው ጉዳዮች እንደጠበቁ ነው ማለት ነው። በአጫጭር ጉዳዮቻችን እስኪ ጅማሯችንን እናደርግ። ክለቦች ራሳቸውን ለማጠናከር ረዥም ርቀቶችን እየተጓዙ ይገኛሉ። በዚህ ሰዓት አሁን ላይ እንደ ቡድን ስትመለከቷቸው አንዳንድ ቡድኖች ሰፊ የሚባል ክፍተት ያለባቸው ክለቦችም አሉ እና እነዚህ ክለቦች እንግዲህ በተለይ ደካማ ጎናቸውን ለማጠናከር፣ ጠንካራ ጎናቸውን ለማስቀጠል በጥረት ላይ ይገኛሉ ይችላሉ። እና ማንቸስተር ዩናይትድ እንደ ደሰን ዘገባ ከሆነ ክረምት የዝውውር መስኮት ሲከፈት በማጥቃት ዞን ላይ ከበርካታ ተጫዋቾች ጋር ስሙ እየተገናኘ ነው የሚገኘው። እነዚህን ተጫዋቾች ወደ ቡድን ስብስቡ መቀላቀል የሚችል ከሆነ የማንቸስተሩ ራይትድ እግር ኳስ ክለብ የበላይ ጠባቂዎች በብዙ መልኩ ደስተኛ ይሆናሉ። ግን በዚህ ጨዋታ ላይ በተለይ ማንቸስተሩ ራይትድ በዚህ ክረምት ዝውውር መስኮት ላይ በነቃ እንዲሳተፍ የሚያደርገው በየጨዋታው የሚያስመዘግባቸው ውጤቶችን መሰረት ያደረጉ ናቸውም ተብሏል። በአጥቂ መስመር ላይ ያሉ ተጫዋቾች እንግዲህ ከወትሮ ደከም ማለታቸው ደግሞ ዓይናቸውን ወደ ደቡብ ለንደን ወደ ክርስቲያን ፓላስ ቤት እንዲጥሉ እያስገደዳቸው ይገኛል። የዣን ፊሊፔ ማቴታን ጉዳይ ማንቸስተር ዩናይትድ የበላይ ጠባቂዎች አሁን ላይ ይህንን ጉዳይ ባንክሮ እየተመለከቱት እንደሚገኙም ደሰን አስነብቧል በዋነኛነት እንግዲህ ሩበን አሞሪም አሁን ላይ በርካታ ሌሎች አማራጮች ቢኖሯቸውም እንኳን ዣን ፊሊፔ ማቲታን ግን በአማራጫቸው ውስጥ አሁንም እንዳስገቡት እየተነገረ ነው የሚገኘው እንደ ዋነኛ ምክንያት ከሚነሱ ጉዳዮች መካከል አጥቂው ለጎል ቅርብ መሆኑና እንደዚሁም ደግሞ ጥሩ የሚባል ደመነፍስ ያለው ተጫዋችም ስለሆነ በተጫዋቹ እንቅስቃሴ እንግዲህ ምናልባት በማንቸስተር ዩናይትድ ቤት በተለይ ለዋና ቡድን ጥሩ የሚባሉ ግልጋሎቶችን ይሰጣል ብለው አምነው ይወታል አሰልጣኝ ሮበን አሞሪም። ስለዚህ የተጫዋቹ ፈላጊ ሆነውም ብቅ ብለዋል የሚሉ መረጃዎች እንግዲህ በቅርብ ሳምንታት በተደጋጋሚ እየሰማን እንገኛለን። ሌላው የሪያል ማድሪድና የባየር ሙኒክ ጉዳይ እንደዚሁም የቸልሲና የቶትናም ስፐርስ ጉዳይ ይመለከታል። ይህ እንግዲህ በተለይ የዳን ሀይሳጅን ጉዳይ በተመለከተ ነው። ይሄ የበርነማዝ እግር ኳስ ክለብ የተከላካይ መስመር ተሰላፊ ተጫዋች ከሪያል ማድሪድ ጭምር በጣም በርካታ የአውሮፓ ክለቦች የተጫዋቹን ፊርማ ለማግኘት አበክረው እየሰሩ ይገኛሉ። እንደ ክለብ ክለቦች ራሳቸውን ለማጠናከር እንግዲህ ይህ ተጫዋችን በዘውር ኢላማቸው እንደማስገባታቸው እንደማስገባታቸውም መጠን እንግዲህ ተጫዋቹ ከፍተኛ ገንዘብ ሊያወጣ ይችላል ተብሎ ይታሰባል። አትሌቲኮ ማድሪድ 60 ሚሊዮን ዩሮ ወይም 50 ሚሊዮን ፓውንድ አካባቢ ለኦሎምፒክ ደማርሴው ለቀድሞው የማንቸስተር ዩናይትድ እንግሊዛዊ አጥቂ ለ23 ዓመቱ ተጫዋች ሜሰን ግሪንውድ ለማቅረብ ዝግጁ ናቸው ተብሏል። ነገር ግን አሁንም ቢሆን ማንቸስተር ዩናይትድ 50 በመቶ ከተጫዋቹ ሽያጭ ገንዘቦችን የሚያገኝበት አንቀጽ ስለተካተተ በዚህ ዋጋ እንግዲህ ከተጫዋቹ እናት ክለብ ኦሎምፒክ ደማርሴ ይለቀዋል ተብሎ አይጠበቅም። ምክንያቱም 50 ሚሊዮን ፓውንድ ቢሸጥ 25ቱ ለማንቸስተር ዩናይትድ 25ቱ ለኦሎምፒክ ደ ማርሴይ ነው የሚሆነ ደግሞ እንደ ጉዳት ይታያል። ስለዚህ ከፍተኛ የሚባሉ ገንዘቦች ካልቀረቡላቸው በስተቀር መሰንግሬን ውድድር ለመልቀቅ ፍቃደኛ አይደሉም የሚሉ ዘገቦችን ተመልክተናል። ጀርመናዊ አማካኝ ጆሹዋ ኪሚክ አሁን እንግዲህ በባየር ሙኒክ ቤት በሚቆይበት ጉዳይ እየተነጋገረ ነው የሚገኘው ተጫዋቹ በክረምት እንግዲህ ጁን 30 ላይ በባየር ሙኒክ ቤት ያለ ኮንትራት እንደሚጠናቀቅ ይታወቃል። ይሄ የአማካኝ መስመር ሰላፊ ተጫዋች ስለዚህ አርሰናል፣ ፓሪስ ሴን ዠርሜን የተጫዋቹ ፈላጊ ቢሆንም እንኳን በቀጣይ እንግዲህ መዳረሻው ወደ የትኛው ትልቅ ክለብ ሊሆን ይችላል እየተባለ ዓመቶች ቢቀመጡም ተጫዋቹ ግን ቆይታውን ሊያደርግ የፈቀደበትና የወደደበት ቡድን እዛው ጀርመን ለባየር ሙኒክ እግር ኳስ ክለብ ስለመሆኑም ነው አንዳንድ የመረጃ ምንጮችም እያመላከቱ የሚገኘው። በእርግጥ ጆሹዋ ኪሚክ በጣም ዓለም ላይ ያሉ ከሚባሉ ምርጥ ከሚባሉ ተጫዋች መካከል አንደኛው ነው። በአማካይ መስመር ላይ ጥሩ የሚባል ባህሪያት ካላቸው እንደዚሁም ጥሩ እግር ኳስን ከሚጫወቱ ተጫዋች መካከል አንደኛው ተጫዋች እንደሆነ ምንም ጥያቄ የለውም ተጫዋች ስለዚህ ይህንን ተጫዋች እንግዲህ ትልልቅ ክለቦች ቢያገኙ ራሳቸውን ከማጠናከር መከራከር አኳያ በጣም አስገራሚ የሚባሉ ነገሮችን ሊያስመለክቱን የሚችሉበት አጋጣሚ ሰፊ ነው። ነገር ግን አሁን ጆሹዋ ኬሚክ በባየር ሙኒክ ቤት እቆያለሁ ማለቱ በብዙ መልኩ እንግዲህ ተቀባይነትም ያለው ጉዳይ ይመስላል። ጁን 30 ላይ ኮንትራቱ ይጠናቀቃል። ነገር ግን ሪያል ማድሪድም ጭምር ባርሴሎናም፣ ከዛም አለፍ ሲል የእንግሊዙ አርሰናል የተጫዋቹን ጉዳይ በጣም ባንክሮ ሲመለከቱት እንደነበር ይታወቃል። ነገር ግን በክለቡ እንደሚቆይ የተነገረ ነው የሚገኘው። ቼልሲ የሪያል ቤትሱን ስፔናዊ የ19 ዓመት የመስመር አጥቂ ጀሱስ ሮድሪጌዝን ወደ ቡድን ስብስባቸው ለመሆናቸው ለመቀላቀል 42 ሚሊዮን ነው የውል ማፍረሻው። ይህንን የውል ማፍረሻ ለመክፈልም ፈቃደኛ ስለመሆናቸው የተገለጸ ነው የሚገኘው። በእርግጥ አሁን ላይ እንግዲህ ከሊቨርፑልም ቢሆን በተጫዋቹ ዝውውር አለዋለሁ እያለ ነው የሚገኘው። የክረምት የዝውውር መስኮት እየተቃረበ መጥቷል። እንግሊዝ ፕሪምየር ሊግ ሊጠናቀቅ በተለይ ትንሽ የጨዋታ እድሜዎች ብቻ ናቸው የቀሩት። ሌሎችም ሊጎች እንደዚሁም ሊጠናቀቁ ትንሽ የሚባሉ የጨዋታ መርሃ ግብሮች ናቸው የቀሯቸው። ኦልሬዲ ሲዝኑን ከሚገባው በላይ ያጋመስንበት አጋጣሚ እንዳለ ይታወቃል። ስለዚህ የዝውውር መስኮቱ ሲከፈት እንግዲህ ከምዕራብ ለንደኑ ክለብ ቼልሲ አሁንም በርካታ ሚሊዮን ዶላሮችን ማውጣቱን ይቀጥላል የሚሉ ዘገባዎችን እየተመለከትኩ ነው የምገኘው። በዚህም እንግዲህ ኪንዞ ማሬስካ ቡርኑ እንዲዋቀርላቸው እና እንደዚሁም ደግሞ በተለይ የግራና ቀኝ የዊንገር ሚናውን የሚወጡ ተጫዋቾች ከኳስ ጋር ጥሩ ምቾት የሚሰማቸው ማጥቃትና መከላከልን አማክለው መስራት የሚችሉ ተጫዋቾች እንዲሆኑላቸው ይፈልጋሉ የሚሉ መረጃዎችን እንደዚሁም እየተመለከትኩ ነው የምገኘው። ለማንኛውም እንግዲህ በቀጣይ ምን ይፈጠራል የምንመለከተው ነው የሚሆነው። ግን የውድድር አመቱ ከተጠናቀቀ በኋላ የሪያል ቤቲስ ስፔናዊ ጥቂ ጄሱስ ሮድሪጌዝን ወደ ቡድን ስብስባቸው ለመቀላቀል ፈላጊ መሆኗል። ማንቸስተር ዩናይትድ እንደዚሁም ደግሞ ሊቨርፑልና ማንቸስተር ሲቲ በአትላንታው ብራዚላዊው የመሀል ሜዳ ተጫዋች የ25 አመቱ ኤደርሰን ጉዳይ እንግዲህ መፋጠጣቸውም እየተነገረ ነው የሚገኘው። ኤደርሰን ያው እንደምናስታውሰው እንግዲህ በአትላንታ ቤት ቤርጋሙ ላይ እጅግ የአማረና የደመቀ አመታትን እያሳለፉ ከሚገኙ ተጫዋች መካከል አንደኛው ነው። ከኳስ ጋር ጥሩ ምቾት የሚሰማው የአማካይ መስመር ሰላፊ ተጫዋች ነው። ኳስን አደራጅቶ ወደፊት የሚሄድበት መንገድ ለብዙሃኖች እንግዲህ እይታ ውስጥ የሚገባ ተጫዋች ነው። ሶ ከዛም ውጭ ስትመለከቱት ደግሞ ወደኋላ መለስ እያለ ለተከላካዮቹ በቂ ሽፋንን መስጠት የሚችል ተጫዋችም እንደመሆኑ መጠን በርካታ የሊጉ ታላላቅ ክለቦች እንግዲህ ተጫዋቹን ለማስፈረምም ፈላጊ ክለብም ሆነው ብቅ ብሏል የሚሉ መረጃዎችን እንደዚሁም እየተመለከትን ነው የምንገኘው። ከሀገረ ጣሊያን እንደዚሁም የሚወጡ ዘገባዎች እንደሚያሳዩት ከሆነ ማንቸስተር ዩናይትድ እና ሊቨርፑል ከማንቸስተር ሲቲ ጋር እንግዲህ ከአንገት ለአንገት ስለመተናነቃቸውም እንደዚሁ መረጃዎች የሚያሳያሉ። ለተጫዋቹ ዝውውር በተለይ ለኤደርሰን እንግዲህ አታላንታ የሚፈልጉት ገንዘብ ከ50 ሚሊዮን ፓውንድ በላይ እንዲሆን ይፈልጋሉ ወደ ኦልቶ ትራንስፎርድ ወይም ወደ አንፊልድ ተጫዋች እንግዲህ እንዲያመራ ደግሞ የክለቦች አመራሮች በተለይ የመርሲሳይዱ ክለብ ሊቨርፑል አሁን ላይ ሪያን ግራቨንበርግ እንደዚሁም ከርትስ ጆንስ፣ ማካሊስተር እና ዶሚኒክ ስቦዝላይን ከዋታሮ ኢንዶ ጋር ቢያጣምርም እንኳን አማካኝ መስመር ላይ በተለይ የዋታሮ ኢንዶ እድሜ እየገፋ መሄድ ተጫዋቹን በይፋ ወደ ቡድን ስብስባቸው እንዲቀላቀሉትም ውሳኔ ላይ እንዲረሱ ያደረጋቸው ጉዳይ ነው። ከዛም ባለፈ ሌላኛው ጉዳይ እንግዲህ የፒፕ ጓርዲዮላ ቡድን ነው። የፒፕ ጓርዲዮላ ቡድን አማካኝ መስመሩን በደንብ ማጠናከር ይፈልጋል። ይሄ ምንም አንዳንድ የሚካዱ ወይም ደግሞ ተሸፋፍኖ የሚያልፍ ጉዳይ አይደለም። የማንቸስተር ሲቲ አማካይ መስመር አሁን ላይ በጣም ስስ ከሚባሉ የአማካይ መስመር ካላቸው ክለቦች መካከል አንደኛው ነው። ኬቨን ደብሮይን ይህ ተጫዋች እንግዲህ ከእድሜ መግፋት አንጻር በጣም ብዙ ስራዎችን እየሰራላቸው አለም የሚገኘው ሮድሪ ጉዳት ላይ ነው የሚገኘው። በርናርዶ ሲልቫ፣ ጉንዶጋን፣ ኬቨን ደብሮይን ማቴዎ ኮቫችች እንደዚሁም ደግሞ ማቲያስ ኖኔስ ኒኮ ጎንዛሌዝን የመሳሰሉ ተጫዋቾች በዚህ በአማካኝ መስመራቸው ውስጥ አሉ። ነገር ግን በቂ ለተከላካይ ሽፋን መስጠት የሚችል ተጫዋች ሮድሪ በነበረባቸው ጨዋታ እንደ አንድ ተከላካይ አማካኝም ይህ የሊንክ አፕ ስራዎችን በደንብ የሚሰራ ከዛም ወደፊት የተሳበ እንደ አጥቂም ጭምር በርከት ያለው ጎሎችን ሲያስቆጥር የነበረበትን አጋጣሚ ሁላችንም በቅርብ የምናስታውሰው ጉዳይ ነው። ነገር ግን ሮድሪ በዚህ ውድድር ዓመት ላይ ለማንቸስተር ሲቲ ሁለት ጨዋታዎችን ብቻ አድርጎ ጉዳት ያስተናገደ ተጫዋች ነው። ከዚህ ከዚህ አንጻር ስትመለከቱት እንደ ቡድን ማንቸስተር ሲቲም እንደዚሁ የተጫዋቹ ፈላጊ ሆነው ብቅ ማለታቸው ብዙ የሚያስገርም ነገር አይደለም። ለማንኛውም እንግዲህ ከአትላንታው አማካኝ ኤደርሰን ቀጣይ መዳረሻው የት ይሆናል በሚሉ ጉዳዮች በርካቶችም ግምቶቻቸውንም እያስቀመጡ ነው የሚገኘው። ሌላው አርሰናልና ማንቸስተር ዩናይትድ በአንድ ተጫዋች ጉዳይ አንገት ለአንገት ስለመተናነቃቸው ዘገባዎችን እየተመለከትኩ ነው የምገኘው። የተጫዋችም ደግሞ የአረቤ ሊያብዚሹ ስሎቬኒያዊ አጥቂ ቤንጃሚን ሼሽኮን ይመለከታል። እንግዲህ ቤንጃሚን ሼሽኮ እንደሚታወቀውም በአርሰናል የዝውውር ኢላማ ውስጥ ከገባ በርከት ያሉ ጊዜያቶች ተቆጥሯል ወይም ደግሞ በርከት ያሉ ዓመታት ተቆጥሯል ብለን መናገር እንችላለን። ተጫዋቹ የዝውውር መስኮት በተከፈተ ቁጥር አሰልቺ በሚመስል መልኩ ከአርሰናል ጋር ስሙ ሲገናኝ እንመለከተዋለን እና በቀጣይ እንግዲህ የአርሰናል እግር ኳስ ክለብ ይህንን የሀያ አንድ ዓመቱን ስሎቫኒያዊ አጥቂ ለማስፈረም በሚያደርገው እንቅስቃሴ ከፕሪሚየር ሊጉ ክለብ ማንቸስተር ዩናይትድ እንደዚሁም ደግሞ በአማራጭነት ቸልሲ እና ቶትናም ስፐርስም አለሁ እያሉ ነው የሚል መረጃን እየተመለከትኩ እገኛለሁ እና ምናልባት በጀርመን ቡንደስ ሊጋ እንግዲህ ከላይብዚሽ በአውሮፓ ቻምፒየንስ ሊግ ተሳታፊ የሚያደርጋቸውን ደረጃ ይዘው የማያጠናቀቁ ከሆነ ቤንጃሚን ሴስኮን መልቀቃቸው የሚቀር እየመሰለ አይደለም የሚገኘው የውል ማፍረሻው ደግሞ ወደ ሰማንያ ሚሊዮን አካባቢ ነው። በቀጣይ እንግዲህ ተጫዋቹ ምን ሊፈጠር ይችላል በክለቡ ይቆያል ወይ ሳይቆይ የሚለው ጉዳይ ራሱን የቻለ እንግዲህ ጥያቄ የሚያስነሳ ጉዳይ ነው። በርግጥ እንደ ቡድን ስትመለከት እንግዲህ ቤንጃሚን ሴስኮ ወደ ማንቸስተር ዩናይትድ የሚሉ ዘገባዎች በርከት ብሎ የተሰሙ የሚገኘው በተለይ የማርከስ ራሽፎርድ እንግዲህ ወደ ማንቸስተር ዩናይትድ ተመልሶ ለመጫወትም ዝግጁ ነው ብለውም አያስቡም የዩናይትድ ሰዎች። ከዛም አለፍ ሲል ደግሞ በተመሳሳይ አንቶኒ ሳንቶስን በሪያል ቤቲስ ቆይታ እያደረገ የሚገኝ ተጫዋች ነው። ጀረን ሳንቾ ወደ ቼልሲ አምርቷል። እነዚህን ተጫዋቾች የለቀቀው ማንቸስተር ዩናይትድ በእርግጠኛነት በክረምት የዝውውር መስኮት ይሄ ከሶስትና ከአራት በላይ ተጫዋቾችም ወደ ቡድን ስብስቡ መቀላቀሉ የሚቀር እየመሰለ አይደለም የሚገኘው። ሶ ከዚህ አንጻር ስትመለከቱት እንግዲህ ብዙ ሚዛን የሚደፉ ጉዳዮችም አሉ። እንደ ቡድን ግን ስሎቬኒያዊው ቤንጃሚን ሴስኮ ወደ ማንቸስተር ዩናይትድ ወይስ ወደ አርስናል የሚለው ጉዳይ ይጠበቃል። ያው ሊቨርፑልም ቢሆን የተጫዋቹ ፈላጊ ሆነው ብቅ ብሏል። ጊቭ ሚ ስፖርት ይህንን ዘገባ ይዞትም ወጥቷል። እንግዲህ ሊቨርፑላውያን የ21 ዓመት በታች ለእንግሊዝ ብሔራዊ ቡድን የተጫወተ የሚገኘውን ሃርቪ ሊዮትን በተመለከተ እንግዲህ በክረምት የዝውውር መስኮት ተጫዋቹን በውሰቱን ለመስጠትን ማበከረው እየሰሩ ነው የሚገኘው ምክንያቱም በሊቨርፑል ቤት በቂ መጫወቻ ደቂቃ በአርኔስ ሎት ስር ካልተሰጣቸው ተጫዋች መካከል አንደኛው ሃርቪ ሊዮት ነው በእርግጥ ከዚህ በፊት አስታውሱ ከሆነ የሊቨርፑል አሰልጣኝ የነበሩት ጀርገን ክሎፕ ክለቡን እንደለቀቁ አንድ የሰጡት አስተያየት ነበር ይህም አስተያየት ምንድን ነው በሊቨርፑል ቆይታ የሚጸጽተኝ ነገር አንድ ነገር ነው እሱም ለሃርቪ ሊዮት በቂ መጫወቻ ደቂቃ አለመስጠት የሚል አስተያየትን ሰጥተው ነበር ነገር ግን አሁንም ቢሆን ሌላኛው አሰልጣኝ እንግዲህ አርኔስ ሎት ከመጡ በኋላ ጥያቄ የመጫወቻ ደቂቃን እየሰጡት አይደለም የሚገኘው። ስለዚህ በቋሚ ውል ሳይሆን በውሰት ውል እንግዲህ ከክለቡ ሊወጣ የሚችልበትም ሁኔታ በክረምት የዝውውር መስኮት እንደተፈጠረለትም ነው የመረጃ ምንጮችም እያመላከቱ የሚገኘው። የሀርቪ ኤሊዮት እንቅስቃሴ ግን በሊቨርፑል ቤት በቅርብ ጨዋታ ራሱ ከተመለከታችሁት፣ በአውሮፓ ቻምፒየንስ ሊግ ፓርሰን ጀርመን ላይ ከአንድ አንድ ንክኪ ኳስና መረብ ማገናኘት የቻለበት አጋጣሚ እንደነበር ይታወቃል። ለማንኛውም ከዚህ ጉዳይ ጋር በተገናኘ እንግዲህ እየወጡ የሚገኙ ዘገባዎችም ፉትቦል ኢንሳይደርን በዋቢነትም ተጠቅምናል። ሰሉት የተከበራችሁ አድማጮቻችን አብራችሁን ስላላችሁ ከልብ ከልብ እናመሰግናለን። እስኪ ወደ ጨዋታ ሰዓት እና ወደ ጨዋታ ውጤት ጥቆማዎቻችን ልውሰዳችሁ። እንግዲህ ያው ትላንትና በበርካታ የአውሮፓ ከተሞች ትልልቅ የሚባሉ ጨዋታዎች ተደርገዋል አደለ? ትላንትና ከተደረጉ ጨዋታዎች መካከል እንግዲህ ቱርክ ላይ የተደረገውን ጨዋታ እስኪ በቀዳሚነት እንመልከት። ፌነርባቼ ከሬንጀርስ ያደረጉት የጨዋታ መርሃ ግብር ነበር። በዚህ ጨዋታ እንግዲህ ፌነርባቼ ሳይጠበቅ በሜዳው ፍጹም የኳስ የበላይነትን ወይም የኳስ ቁጥጥር የበላይነትን ወስዶ 23 ሙከራ ሙከራዎችን ሞክሮ በጨዋታው ላይ ግን አሸንፎ መውጣት ያልቻለበት ጉዳይ ተመልክተናል። ፌነርባቼ በሜዳው በሬንጀርስ እንግዲህ ሶስት ለአንድ በሆነ ውጤት ነው ሽንፈትን ያስተናገደው። በጨዋታው አስቀድሞ እንግዲህ ገና በስድስተኛው ደቂቃ ዴሰርስ ኳስ እና መረብን አገናኝቶ ቀዳሚ ያደረጋቸው ከዛ በኋላ ኬርኒ በአርባ ሁለተኛው ደቂቃ ለቡርኑ ሁለተኛ አንጎል አስቆጠረ። በሰማንያ አንደኛው ደቂቃ ላይ ለቡርኑ ሶስተኛው ለራሱ ሁለተኛ አንጎል ማስቆጠር ችሏል። ዤኩ እንግዲህ በጨዋታው በሰላሳኛው ደቂቃ ላይ ለፌነርባቼ የማሰዘኛው አንጎል ማስቆጠር የቻለ ተጫዋች ነው። ከዛ ባለፈ እንግዲህ ጆዜ ሞሪኖ ጨዋታው ከጠናቀቀ በኋላ አንድ አስተያየትን ሰጥቶ ነበር። በዚህ ውጤት ብቻ መሸነፋችን እድለኞች ነን የሚል አስተያየትን ሰጥቶ ነበር፣ እጅግ አወዛጋቢው አሰልጣኝ ጆዜ ሞሪኒዮ። ለማንኛውም ፌነርባቸው በሜዳው ሶስት ለአንድ ሲሸነፍ ኦሎምፒክ ሊዮን ከሜዳ ውጭ ኤፍሲስቢን ጋብዞ ነበር። ኦሎምፒክ ሊዮን እንግዲህ ሶስት ለአንድ በሆነ ውጤት ነው አሸንፎ መውጣት የቻለው። ማሊክ ፉፋና በጨዋታው ላይ አስደናቂ እንቅስቃሴን አሳይቷል። በጨዋታው እንግዲህ ሁለት ጎሎችን አስቆጥሯል። ኒኮላስ ታግላፌኮ ቀሪዋን የሊዮን ጎል ማስቆጠር የቻለበት አጋጣሚ ያለ ከሜዳ ውጭት የተጓዘው እንግዲህ ኦሎምፒክ የአውሮፓ ሊጉ ኤዜድ ዳልካማር ና ቶተናም ስፐርስ ተገናኝተው ነበር። ኤዜድ ዳልካማር አንድ ለባዶ በሆነው ውጤት ቶተናም ስፐርስንም አሸንፎ ወጥቷል። ሉካስ በርግቫል ራሱ ላይ ያስቆጠራት ጎል ደግሞ ተቀዳሚዋ ና የአሸናፊነትን ጉዳይ ያበሰረችው ጎል ሆናለች ለኤዜድ ዳልካማር። ቶተናም በጨዋታው ላይ በጣም ጥሩ የሚባል እንቅስቃሴን ቢያሳይም እንኳን እዚህ ግባ የሚባል ልዩነትን መፍጠር አልቻለም። እነ ማቲያስ ቴልን በቋሚነት በጨዋታው ላይ ማሳተፍ የቻለበት አጋጣሚ ነበር። ለዚሁም ደግሞ ብሪና ጆንሰን፣ ሰንሆንግሚን፣ ጀምስ ማዲሰን፣ ቤንታንኩርን የመሳሰሉ ተጫዋቾችን ይዞ ገብቶ ነበር ቋሚ ተጫዋቾችን ይዞ የገባው ቶትናም ስፐርስ እንግዲህ በይዘ ዳድ ከሜዳ ውጭ ተጉዞ አንድ ለባዶ ተሸንፏል። የመልሱን ጨዋታ ማሸነፍ ወደ ቀጣዩ ዙሪያ አሳልፈዋል። ቦዶ ግሊምት ኦሎምፒያኮስን እንደዚሁም ሶስት ለባዶ በሆነ ውጤት አሸንፎ የወጣበትም አጋጣሚ ያለ። ሌላው ተጠባቂ የነበረው የአይክስ አምስተርዳም ና የአይንትራ ፍራንክፈርት የጨዋታ መርሃ ግብር ነበር። ይህም ጨዋታ እንግዲህ ከሜዳ ውጭ የተጓዘው አይንትራ ፍራንክፈርት ጨዋታውን ሁለት ለአንድ በሆነ ውጤት አሸንፏል። ብሪያን ብሮቢ በአስረኛው ደቂቃ ላይ ቀዳሚዋን ጎል ሲያስቆጥር ለአይክስ አምስተርዳም ሀያ ሰባተኛው ደቂቃ ላይ ከማሪዮ ጎትዛ የተሰጠው ኳስ ወዳቻነት መለሳቸው። ከዛም እንግዲህ ከሼክሪ በሰባኛው ደቂቃ ላይ ያስቆጠራት ጎል ደግሞ አይንትራ ፍራንክፈርት ጨዋታውን ሁለት ለአንድ በሆነ ውጤት አሸንፎ እንዲወጣም ያደረገበት አጋጣሚ አለ። ቪክቶሪያ ፕለዘንን የጋበዘው ላዚዮ ሁለት ለአንድ በሆነ ውጤት አሸንፎ ወጥቷል። በእርግጥ ዘጠና ስምንተኛው ደቂቃ ላይ የተቆጠረችዋ ጎል እንግዲህ ወሳኝነት ነበራት። ላዚዮ ከሜዳ ውጭ ተጉዞም ጥሩ የሚባል ውጤትን አስመዝግቦ እንዲመለስ። በእርግጥ በላዚዮ በኩል ትናንት አስገራሚው ነገር ሁለት ቀይ ካርዶች ነበሩ። አይደለም በጨዋታ እንቅስቃሴ ገና በ18ኛው ደቂቃ በሮማኞ ሲኖሌ ጎል አማካኝነት አንድ ለባዶ ይመሩ ነበር እና ራፉ በ53 ኛው ደቂቃ ያስቆጠራት ጎል ፕለዘንን ወዳቻነት መለሰ ከዛ በኋላ እንግዲህ በጨዋታው 75 ኛው ደቂቃ ላይ በተፈጸመ ጥፋት ኒኮላ ሮቪላ በቀጥታ ቀይ ካርድ ከሜዳ ይሰናበታል ተጫዋቹ እና ከዛ በኋላ እንግዲህ ኦልሬዲ በቃ ላዚዮ እያለቀለት መጣ ተብሎ በሚጠበቅበት ሰዓት ላይ ደግሞ የጨዋታው መጠናቀቂያ ደቂቃዎች ላይ 93 ኛው ደቂቃ ላይ የላዚዮ የመሃል ተከላካይ የሆነው እንግዲህ ፈረንሳዊ ተጫዋች ሳሙኤል ጊጎት በጨዋታው ሁለተኛ ቀይ ካርድ ይመለከታል። ከዛ በኋላ በጨዋታው መጠናቀቂያ 93ኛው ደቂቃ ላይ ጊጎት ቀይ ካርድ ይመለከታል። ማቲዋ ጓንዶዚ 98ኛው ደቂቃ ላይ አመቻችቶ ያቀበለውን ኳስ እንግዲህ የውድድር አመቱን በአስደናቂ መልኩ እያሳለፈ የሚገኘው ዴንማርካዊው የላዚዮ እንግዲህ የራይት ዊንግ ተሰላፊ የ23 ዓመቱ ተጫዋች ጉስታቭ ታንክ ኢሳክሰን በጨዋታው ያስቆጠራት ጎል እንግዲህ ኢሳክሰን ያስቆጠራት ጎል ቡድኑን አሸናፊ አድርጋለች። ቪክቶሪያ ፕለዘንን ከሜዳ ውጭ እንዲያሸንፍ አድርጎታል። ሌላው ሮማና አትሌቲኮ ቢልባው የተገናኙበት ጨዋታ ነበር። በዚህም ጨዋታ ሮማ እንግዲህ ጨዋታውን ሁለት ለአንድ በሆነ ውጤት አሸንፎ መውጣት የቻለበትን ጉዳይ ተመልክተናል። በዚህም ጨዋታ እንግዲህ ድራማዊ ክስተትን መመልከት መቻል ነበረብን። በእርግጥ በጨዋታ እንቅስቃሴ ኢናኪ ዊሊያምስ በ5ኛው ደቂቃ ላይ ያስቆጠራት ጎል ተቀዳሚዋ ጎል ነበረች። ከዛም በ56ኛው ደቂቃ አንጀሊኖ ኳስና መረብን አገናኝቶ ወዳቻነት መለሳቸው። በጨዋታው የመጠናቀቂያ ደቂቃ 85ኛው ደቂቃ ላይ የአሪር በአትሌቲኮ ቢልባው በኩል በቀይ ካርድ ከሜዳ ተሰናበተ። ከዛ በኋላ እንግዲህ ሾሞርዶቭ በ93ኛው ደ ላይ ያስቆጠራት ጎል ሮማ በጨዋታው አሸንፎ እንዲወጣ የሚያደረገችበትም አጋጣሚም አለ። ሌላው እንግዲህ ተጠባቂ የነበረው ደግሞ የሳን ሰባስቲያኑ ፍልሚያ የማንቸስተር ዩናይትድ እና የሪያል ሶሲዳድ ፍልሚያ ነበር። በዚህ ጨዋታ ብዙሃኖች እንግዲህ በሁለት ጎራ ተከፍሎ ሀሳቦችን እየሰጡ ይገኛሉ። ማንቸስተር ዩናይትድ በዚህ ጨዋታ ባቻ ውጤት አጠናቆ መምጣቱ ለክለቡ በጣም ትልቅ ውጤት ነው የሚሉ አስተያየቶችን የሚሰጡ አሉ። አይ ማንቸስተር ዩናይትድ በሜዳውም ሆነ ከሜዳ ውጭ እኮ ዩናይትድ እንደሆነ ዘንድሮ የተዳከመ ነው። ስለዚህ በየጨዋታው እንግዲህ የሚያስመዘግበው እንቅስቃሴን ከተመለከትን አሁንም ወደ ቀጣዩ ዙር ለመቀላቀል እድል አለው ብሎ ለመናገር አስቸጋሪ የሚያደርግብናል የሚሉም ሰዎችን እየተመለከትኩ ይገኛሉ። ገና በጠዋቱ በሶሻል ሚዲያ እየተመላለሱ ከሚገኙ ጉዳዮች መካከል የማንቸስተር ዩናይትድ ጉዳይ እንግዲህ አበይት ነው እና አሰልጣኝ ሮበን አሞሪም ከጨዋታው መጠናቀቅ በኋላ እንግዲህ የሰጣቸውን አስተያየት እንመልከት። ያው ጨዋታው አንዳቻ በሆነ ውጤት ነው የተጠናቀቀው እና በሰጡ አስተያየት እንግዲህ ምንድን ነው ያለው አሁንም ቢሆን አለ ቲማችን ላይ በደንብ መስራት ይጠበቅብናል። ለማገገም ጊዜያቶችን እንደሚወስዱብን እናውቃለን። በየጨዋታው በምናደርጋቸው እንቅስቃሴዎች ልዩነቶችን ለመፍጠር ጊዜ እንደሚወስድብን እናውቃለን። ግን ያም ሆነ ይህ በተሻለ መልኩ ጠንካራ የሚባል ቡድንን ለመገንባት ጥረቶችን እያደረግን ነው የምንገኘው። በዛሬው ጨዋታ ላይ ግን ያው እውነት ለመናገር ባስመዘገብነው ውጤት ብዙም የሚያሳፍር ወይም የሚያሳዝን አይደለም የሚል አስተያየትን እንደዚህ የሰጠበት ጉዳይ አለ። ያው ሪያል ሶሲዳድ ጠንካራ የሚባል አመትን እያሳለፈ ነው የሚገኘው። በተለይ በሜዳው በሚያደረጋቸው ጨዋታዎች እንግዲህ ክሩብና ሞሪ ማገገም ይኖርብና ይሆናል። አርሰናሉ ጨዋታ ላይ እንግዲህ በተለይ ጭንቅላታችንን መጠቀም የግድ ይለናል። የሚል ሀሳብን እንደዚሁም የሰጠበትም ጉዳይ አለ። የሁዱ ጨዋታ እንግዲህ የውድድር አመቱ በሚኖረን ሁኔታ ዙሪያ ትልቅ ተጽዕኖ ይኖረዋል። የሁዱን ጨዋታ እንግዲህ ከሽንፈት ድነን በቀጣይ ለምናደርገው የጨዋታ እንቅስቃሴ በደንብ መዘጋጀት መቻል አለብን፣ የሚል አስተያየቱን እንግዲህ እንደዚሁም የሰጠበትም ጉዳይ አለ። አሰልጣኝ ሩበን አሞሪም ያው እንደሚታወቀው ማንችስተር ዩናይትድ በዚህ የውድድር አመት ላይ እንግዲህ ደከም ያለ ጊዜያቶችን እያሳለፈ ከሚገኙ ክለቦች መካከል አንደኛው ነው። በእርግጥ በማንችስተር ዩናይትድ ቤት አሁን ላይ በቅርብ ሳምንታት እንደው ተስፋ ሰጭ የሚባሉ እንቅስቃሴዎችን እያሳዩ የሚገኙ ተ ተጫዋቾችንም ማነሳሳት መቻል አለብን። እንደ ቲም ስትመለከቱት በማንችስተር ዩናይትድ ቤት አሁን ላይ ይሄ ተጫዋች ጥሩ ነው፣ የተጫዋች መጥፎ ነው ለማለትም እንቅስቃሴያቸው መገምገም ያስፈልጋልና፣ ጆሹዋ ዜክዜ ግን ይለፋሉ ውድ አድማጮች። በቃ በማንችስተር ዩናይትድ ቤት አሁን ላይ አንዳንዴ መቆንጠጥ መቀጣት እጅግ በጣም ጥሩ ነገሮችን እንደሚያሳይ የተመለከትነው በጆሹዋ ዜክሲ ነው። ገና በ30 ደቂቃ ውስጥ ተቀይሮ ከሜዳ በወጣበት ማግስት በልምምድ ሜዳዎች ጠንካራ እንቅስቃሴዎችን አደረገ። ከዛ በኋላ አሰልጣኙ አሳምኖ ወደ ቋሚነት መጣ። የግራ መስመር አጥቂ አደረገዋል። ሲፈልግ ካስፈለገ የቀይ መስመር አጥቂ አጥቂ አማካኝ ይሆናል። እንደ 9 ቁጥር ተጫዋች ሆናል። ሁለገብነቱ በጣም አስገራሚ ነበር። ና በትናንትናው ጨዋታ እንግዲህ ምናልባት አንድ ከተመለከትን ጉዳይ መካከል በጨዋታው ላይ እንግዲህ ዲያጎ ዳሎት ኳስ ለቡድን አጋሮች ማቀበል እስኪከብደው ድረስ እንግዲህ ደካማ ተጫዋች ሁኖ የተመለከትንበት እንቅስቃሴ ነበር እና ፖልስ ጉዳይ እንግዲህ በተመለከተ አስተያየትን ሰጠ። ዲያጎዳሎት ይህንን እንግዲህ የጨዋታ እንቅስቃሴ ላይ ያባከነው ነው ኳስ ወይም ለቡድን አጋሩ ራስ መሰውልን መልቀቅ የነበረበትን ኳስ በተገቢው ሁኔታ እንግዲህ ለቡድን አጋሩ መስጠት ስላልቻለ ሊያፍር ይገባል። ይህን ኳስ እንግዲህ በተለይ ውድ አድማጮች ጨዋታውን ከተመለከታችሁት ዲያጎዳሎት ከግብ ጠባቂው ጋር በቅርብ ርቀት ውስጥ ነው የሚገኘው እንደዚሁም ደግሞ የማንቸስተር ዩናይትድ አጥቂ ራስ መሶይሉን በግራ መስመር ለጥጦ እየሮጠለት ነው የሚገኘው። ሁለት ለሁለት ተገናኝተው ኳሱን ወደኋላ ነው የመለሰው እና ፉልባክ ሆኖ መጫወት የሚገባው አይነት ተጫዋች ነው። ይህ ተጫዋች እንደዚህ አይነት ኳሶችን የሚያባክን ከሆነ በሚል በርካታ ትችቶች የደረሱበት ነበር። በጨዋታውም ላይ እንግዲህ ከፖል ስኮልስ ይሄ ወንጀል ነው እንደው ዝም ብሎ ሊታለፍ የሚገባው ጉዳይ አይደለም ሲል አስቴቱን የሚሰጥበት ጉዳይ አለ። ለማንኛውም ትላንትና እንግዲህ ማንቸስተር ዩናይትድ ከሪያል ሶሲዳድ ሳን ሴባስቲያን ላይ ያደረጉትን ጨዋታ በአቻ ውጤት ሲያጠናቀቁ ጆሹዋ ዚርክዚ በ57ኛው ደቂቃ ላይ ሚኒስትሯስ እና ምረብን አገናኝቶ ተቀዳሚ ማድረግ የቻለበት አጋጣሚ ተመልክተናል። ከዛ በኋላ እንግዲህ ብሩኖ ፈርናንዴዝ ኳስ በእጁ ነካ በሚል ምክንያት የተሰጠው ፍጹም ቅጣት ምት ደግሞ ብዙሀኖችን እያወዛገበ ወይም እያከራከረ ይገኛል። ይሄ አንዳንዴ በብዙ መልኩ ግልጽ የማይሆኑ ነገሮች አሉ። አለ እጅ ወደ ኳስ፣ ኳስ ወደ እጅ የሚሉት ነገር አለ እና ከዛ ከዛ ስትመለከቱት ብዙ ጥያቄ የሚያስነሳ ኳስ ነበር። በጨዋታው ላይ እንግዲህ ኦያር ዛብል በጨዋታው ያስቆጠራት ፍጹም ቅጣት ምት ባቻ ውጤት እንዲጠናቀቅም አድርጓል። ለማንኛውም እነዚህ የጨዋታ እንቅስቃሴዎች እንግዲህ በአጠቃላይ ትላንትና ሀሳብ ኤውሮፓ ሊግ የተመዘገቡ ነበሩ። በኮንፈረንስ ሊጉም ትናንት ተጠባቂ የነበሩት ጨዋታዎች ተከናውነዋል። ሞልደ ሌጋ ዋርሶን ጋብዞ ሶስት ለሁለት በሆን ውጤታ አሸንፏል። ፓናቲኮይስ ከፊዮረንቲና ያደረጉት ጨዋታ በፓናቲኮይስ ሶስት ለሁለት አሸናፊነት ሲጠናቀቅ ሪያል ቤቲስ ከቪክቶሪያ ጉማሬስ ሁለት አቻ ጨዋታቸውን አጠናቅቀዋል። ኮፐንሃቨንን የጋበዘው ቸልሲ በብዙ መልኩ በተጠባባቂ ተጫዋቾች ወደ ሜዳ ገብቶ እንግዲህ የጨዋታ እንቅስቃሴውንም አሸንፎ መውጣት የቻለበትን አጋጣሚ የምተመልክተናል። የምዕራብ ለንደኑ ክለብ ቸልሲ በጨዋታው ላይ በተለይ ከግብ ጠባቂ ጨምሮ እንግዲህ ለውጦች ነበሩ። እንደ ቡድን ስትመለከቱት እነ ሮበርት ሳንቼዝ እና ማሉ ጉስቶ በጨዋታው ላይ የነበሩበት አጋጣሚ ነበረ። ከዛም እንደገና አማካይ መስመሩ ላይ ነዳው ስፕሬሃል እና ጆርጅ በጨዋታው የተሳተፉበት አጋጣሚ በማጥቃት ዞኑ ላይ ራሱ እንግዲህ የአስራ ሰባት አመት ተጫዋች ነበረ ሚሁካ በጨዋታው እንግዲህ በቋሚነትም የጀመረው ይሄ ለእንግሊዝ ብሔራዊ ቡድን እየተጫወተ የሚገኘውና በዝምባብዌ የዘራረጉ የሚመዘዘው ተጫዋችም በጨዋታ ውስጥም እንደዚሁ ተሳትፎ ያደረገበት አጋጣሚ ነበር። ለማንኛውም ትናንትና ቸልሲ እንግዲህ በጨዋታው ላይ ሁለት ለአንድ በሆነ ውጤት ነው የጨዋታ እንቅስቃሴውንም እንደዚሁም አሸንፎ መውጣት የቻለበትን ጉዳይም የተመለከትነው። ቸልሲ እንግዲህ በተለይ በቀጣይ የጨዋታ መርሃ ግብር ተጠባቂ የሚባሉ ነገሮችን ያስመለክትናለን። ሬሲ ጄምስ፣ ኢንዞ ፈርናንዴስ ኳስና መረብ ማገናኘት ችለዋል። በተለይ ከጨዋታው ማጠናቀቅ በኋላ ኢንዞ ሪስካ በሰጡት አስተያየት የቸልሲ ተጫዋቾችን ስትመለከቱ ሬሲ ጄምስ በጣም ወሳኝነቱ የጎላ ነው። የዚህ ተጫዋች እንቅስቃሴ አስደናቂ ነው። እሱ ከጉዳት ነፃ ከሆነ ምንም ጥያቄ የለውም፣ የቸልሲ ምርጡ ተጫዋች መሆን ይችላል የሚል አስተያየትንም እንደዚህ የሰጠበትም ጉዳይ አለ። ለማንኛውም እንግዲህ ትላንትና በአውሮፓ ኮንፈረንስ ሊግ ከተደረጉ የጨዋታ እንቅስቃሴዎች መካከል ተጠቃሾቹም እነዚህንም ይመስላሉ። ወደ ሌሎች እስኪ አጫጭር ጉዳዮቻችን ልመልሳቸውና ትንሽ አጫጭር ጉዳዮችን አነሳስተን የምናጠናቀቅ ነው የሚሆነው እንግዲህ በሰሞን ቀን ያው አርሰናል ከማንቸስተር ዩናይትድ የጨዋታ መራግብራቸውን በለተውድ ያደርጋሉ እና በሰሞኑ ቀን ሁለቱ ጎል አስቆጣሪ ሚኬል ሜሪኖ እና ኢታን ኑይነሪ በበርካታዎች ዘንድ እየተወደሱና እየተሞገሱ ይገኛሉ። ታዲያ ሚኬል ሜሪኖ ስለ ኢታን ኑይነሪ እንግዲህ ጥያቄ ቀርቦለት ነበር። በተለይም ኢታን ኑይነሪ በሜዳ ላይ በሚያሳያቸው እንቅስቃሴዎች እጅግ አስደሳች ብሎ ማስደናቂ ተጫዋች ነው ብዙ ጊዜ ተናግሬያለሁ፣ ነገር ግን ተጫዋቹ በሜዳ ላይ የሚያሳየው እንቅስቃሴ ለኔ በጣም አስገርሞኛል የሚላ ስቴትን ሰጥቷል። ሌላው እንግዲህ መረጃ እንደሚያሳየው ከሆነ ዴቪድ ኦርነ ሜንቸስተርን ዳ አትሌቲክስ ቤት እንግዲህ እጅግ በጣም ተሰሚነት ካላቸው ሰዎች መካከል አንደኛው ነው። የአርሰናል እግር ኳስ ክለብ በቀጣይ እንግዲህ የስፖርቲንግ ዳይሬክተርነትን በይፋ የሚመራለትን ሰው ካሾመ በኋላ ቤንጃሚን ሴስኮና በአሌክሳንደር አይዛክ ጉዳይ በደንብ በአጽኖ ሰጥቶ የሚሰራ ጉዳይ ነው የሚል ሀሳብን አጋርቷል። ያው አንድሪያ ቤርታ እንግዲህ ከተቀዳሚው የአርሰናል እግር ኳስ ክለብ ስፖርቲንግ ዳይሬክተር ለመሆን የአርሰናል የዝውውር ኢላማ እንደሆነ ይታወቃል። በእርግጥ በቀጣይ እንግዲህ የስፖርቲንግ ዳይሬክተራቸውን ምርጫ ይፋ ያደርጋሉ ተብሎ ይጠበቃል። አርሰናል ከዚህ በኋላ እንግዲህ ማርኬቲንግ ዳይሬክተርነት ሂደትን ይፋ ካደረጉ በኋላ የአሌክሳንደር አይዛክ እንደዚሁም ደግሞ የቤንጃሚን ሴስኮን ዝውውር ለማጠናቀቅ አበክረው ይሰራሉ የሚል ጉዳይን አስመልክቶናል። ኒኳስል ዩናይትድ እንግዲህ ምርጡ ተጫዋቻቸውን የመሸጥ ፍላጎት ባይኖራቸውም እንኳን ጥሩ ገንዘብ የሚቀርብላቸው ከሆነ ተጫዋቹን ለመልቀቅ ይገደዳሉ የሚል ሀሳብንም እንደዚሁ አያይዘው የሰጠበት ጉዳይ አለ። ወደ የተከበራቸው አድማጮቻችን